የኛን ምጣድ ወስደው እንደሚፈልጉት መጠቀም ይችላሉ። ምጣድ ተሟሽቶ እኛ ድርጅት ውስጥ አይሸጥም። ሸክላው ጨው ባለበት ሰዓት ቶሎ የመሰበርና የመሰንጠቅ ነገር አለ። የእኛ ግን ለየት የሚያደርገው ጨው የለውም፣ እድሜውም ረጅም እንዲሆን ያደርገዋል። የዚህ 11500 የዚህ 10 ሺ ብር ነው። ሰላም የፋሚሊ ገበያ ቤተሰቦች እንዴት ናቸው? ዛሬ እንግዲህ ለእናንተ ለውዱ ተመልካቾቻችን ይበጃል ሊጠቅማል ያለውን የተለያዩ ኤሌክትሮኒክስ ወደምታገኙበት ድርምስ ኤሌክትሮኒክስ ተገኝተናል። ድርምስ ኤሌክትሮኒክስ ተመጥቶ እንግዲህ ምንም የሚታጡ ነገሮች ሁሉ ወደ ውስጥ ገብተን ምን ኤሌክትሮኒክስ እቃዎች አሉ፣ ዋጋቸውስ ምን ይመስላል የሚለውን የምንመለከት ይሆናል። ቻናላችንን ሰብስክራይብ ማድረግ እንዳይረሱ። ቻናላችን ፋሚሊ ጋቢያ ነው። እኔ ደግሞ ቁም ነገር ነኝ። አብራችሁን ቆዩ። ሰላም ዛቤር መስጋ ታዲያ ድሪምስ ኤሌክትሮኒክስ ተገኝተናል። ቤተሰቦቻችን ድሪምስ ኤሌክትሮኒክስ ተናቸው ምን የሚታጣ ነገር የለም ብለናቸዋል። እውነት ነ? ስለ ድርጅታችሁ በቅድሚ ያስታወቂን። ድሪምስ ኤሌክትሮኒክስ ማን ነው? ምን ምን እቃዎችን ይይዛል? እኔ ይባላለን። ድሪም ሁሉንም እቃ ይይዛል። ከሀገር ውስጥ እስከ ውጭ እቃ። የሀገር ውስጥ እቃ ራሳችንን የምናመርተው የእንጀራ ምጣድ፣ የዳቦ ምጣድ፣ የዳቦና የእንጀራ ተለጣፊ፣ የዳቦ ቤት ማምረቻ፣ ለዳቦ ቤት የሚሆኑ ማውኪያ፣ ማኮፈሻ፣ የዳቦ ቤት መጋገሪያ እንይዛለን። ሁሉንም እንይዛለን። የውጭ ከልብስ ማጠቢያ እስከ ኦቨን ፍሪጅ። የተለያዩ እኛ ጋር ተመጥቶ እንዳልሹ ምንም የሚታጣ ነገር የለም። ብዙ ብራንቾች እንዳላችሁ አውቃለሁ። እውነት ነው። እሱ ደግሞ ብዙ ቦታ ብራንች አለን። አዲስ አበባ ውስጥ ወደ ስድስት ወደ ሰባት ብራንች አለን። አንደኛው አማኑኤልስ አካባቢ ሲሆን፣ ሁለተኛው መገናኛ ነው። ሶስተኛው ሀያት ጀሞ አለን። ኮይፍቻ አለን። ኬንቴሪ አለን። ይሄን ይመስላል ብሯንቾቻችን ክፍለ ሀገርም ላይ እንደዛው አቅደናል የብዙ ሰውም ጥያቄ ስለሆነ ማለት ነው። ዴሊቨሪ አገልግሎት አላችሁ? ዴሊቨሪ አገልግሎት የለንም ግን ያው የከስተምር ጥያቄ ስለሆነ እናስብበታለን በሂደት ይመጣል ማለት ነው። አዎ አዎ አሁን እንግዲህ ከሀገር ጭራሳችሁ ከምታናክት እንጀምር አይደለም? ይቻላል ነው። ምጣድ እንደሚታወቅ። እውነት ነው። ምጣድ እራሳችሁ እንደምትሰሩ ሰምቻለሁ። እውነት ነው። እና እዛ ጋር ከምታየው ምጣድ እንጀምር። እውነት ነው። እነዚህ አሁን ያለሽ ኤክስፖርት ስታንዳርድ ናቸው። አምሳ አምስት ስፋት ይባላል። አሁን ለምሳሌ የአገራቸውን እንጀራ ጋግረው መጠቀም የፈለጉ በውጭ አገራት የሚኖሩ ከስተምሮቻችን ወይም ፈላጊዎቻችን የእኛን ምጣድ ወስደው እንደሚፈልጉት መጠቀም ይችላሉ። ለየትኛውም ሀገር ይሆናል። አዎ፣ በሻንጣ አድርገው ፓክ አድርገው ይዘው ሄደው መጠቀም ይችላሉ። ማንኛውም ሀገር ማለት ነው፣ ሁሉም ሀገር ዋታቸውን በመጠነ ሁኔታ ነው የምንሰራላቸው። ከኛ መጥተው ማግኘት ይችላሉ። እየተሟሸ ነው ምጣዱ። ምጣድ ተሟሽቶ እኛ ድርጅት ውስጥ አይሸጥም። ምጣድ ተሟሽቶ ማይሸጥበት ምክንያት ምጣድ ተሟሽቶ ወዲያው እንጀራ መጋገር አለበት። ያለበለዛ ምን ይሆናል? ይደንዛል። የመሰንጠቅም ባህሪ ሊገጥም ይችላል። ያ ማለት ትንፍስ ነው ጥሩ ነው እንዲሁም እናቶቻችን የሚሉት ነገር፣ ግን ከስተምሩ እንደተሰበረ ስለሚያስብ ያ አይሆንም። ዋነኛው ግን እሱ ሳይሆን ምጣዱ ተሟሽቶ እንጀራ ካልተጋገረበት እንጀራ ምጥጥ አርጎ የሚያዝና የሚያስጠላ ነገር ስለሚሆን መሟሸት የለበትም። ምጣድ ተሟሽቶ እዛው እነሱ ጋር ወዲያው እንጀራ ጋግረውበት እንዲጠቀሙ ነው ምን ነግራቸው አሁን አብዛኛው ቦታ አዎ። እነጥ ስፋቱ ስንት ነው? ይሄ 55 ስፋት ይባላል። 55 ስፋት በማሽን ሞልድ አድርገን ነው የምንጠቀመው። ማቴሪያሉ ይሄ እድሜ እንዲኖረው ረጅም ጊዜ እንዲጠቀሙበት። አሁን አከንባሉ ብዙ ጊዜ ካየሽ የመነቃቀል የመጎዳት ነገር ይኖረዋል፣ አልሙኒየም ስለሆነ ይሄ ደግሞ እኛ ከውጭ ማሽን አስገብተን መቋቋም እንዲችል አድርገን ነው ምንሰራ አ አ አ የዚህ አስራ አንድ ሺህ አምስት መቶ ተስተማር ሲመጣ አስተያየት ይኖራል። ዋጋችን ፊክስር ነው፣ ፊክስር ነው። ይሄኛው ለአንድ አመት ዋስትና አለ። የምንሸጣቸው እቃዎች ከውጭ እስከ ሀገር ውስጥ ዋስትና አላቸው። አንድ ዓመትና አንድ ዓመት ከስድስት ወር የምንሰጣቸው ዋስትናዎች አሉ። ይሄ አምሳ ስፋት ይባላል። ይሄም የውጪ ኤክስፖርት ስታንዳርድ ነው። አከምባሎንም እንደምታዩ በማሽን ሞልድ ተደርጎ የተሰራ ነው። የምንሰራቸው ምጣዶች የኤሌክትሪክ ቆጣቢዎች ናቸው። ሽቧቸውም ኦሪጂናል ኢታሊ ነው። በተጨማሪ ደግሞ ሸክላኛ ከገበያ ገዝተን ዝም ብለን አንገጥም ነው። ለገዳዲ ራሳችን ጨው የሌላቸው ሸክላዎችን አምርተን ነው የምንገጥመው ማለት ነው። ጨው የሌለው ሸክላ ማለት ሸክላው ጨው ባለበት ሰዓት ቶሎ የመሰበርና የመሰንጠቅ ነገር አለው። የኛ ግን ለየት የሚያደርገው ጨው የለውም፣ እድሜውም ረጅም እንዲሆን ያደርገዋል። በጣም ደስ ይላል። እሺ፣ ይህቺ ደግሞ አነስ ትላለች። ይሄ 45 ስፋት አ የዚህ አስር ሺህ ብር ነው። ይሄኛው ኤክስፖርት ስታንዳርድ ነው። 45 ስፋት ይባላል። ዋጋው የዚህ አስር ሺ ብር ነው። የሁለቱ ዋጋ ተመሳሳይ ነው። አስር ሺ ብር ሳይዝ ግን አነስ ትላል። አዎ ይሄ አነስ ይላል። ያው የሚወስዱት ማቴሪያል አንድ አይነት ስለሆነ ነው። ኦኬ በጣም ደስ ይላል። እሺ፣ ወደ ቀጣዩ እንሂድ። ይሄኛው ደግሞ ለምሳሌ የእኛን ምጣድ መጠቀም ፈልጎ ዋጋ ቢወደድበት ጥራቱ ኳሊቲነቱ አንድ አይነት የሆነና ቦክስ የሌለው ምጣድ ነው። ክፍት ስለሆነ ነው ልዩነቱ፣ እንጂ ከሌሎቹ ጋር ማቴሪያሉ አንድ አይነት ነው፣ ከስቡ እስከ ሸክላ ድረስ ማለት ነው። ይሄኛው ከዛ ጋር ዋጋው አንድ ነው፣ አስር ሺ ብር ማለት ነው። ኦኬ ስፋቱ ስንት ነው? ይሄ ኖርማል 59 ስፋት፣ በየቤታችን የሚገኘው ስፋት ማለት ነው። እቃ መያዣ አለው አዎ ያስቀምጣል ውስጡ ላይ ለምሳሌ ማውኪያ እናስቀምጥ ቢሉ መሸፈን ባይችልም ማስቀመጥ ይችላል። ይሄንን እናንተ ነው የምሰሩት ማለት ነው እያንዳንዱ እዚህ ጋር የምታያቸው ምጣዶች እራሳችንን የምናምርታቸው በጣም ደስ ይላል እሺ ዋጋው አስር ሺህ ብር ነው ያልሽኝ አዎ እዚህ ጋርም ደግሞ ሌላው ለየት የሚያደርገው ብዙ ጊዜ መሶብ በስፌት ነው የተለመደው እኛ ድርጅት ደግሞ እንጀራ ረጅም ጊዜ እንዲቆይ እድሜውም ረጅም እንዲሆን ይሄ በማሽን ነው የምንሰራው። ማሽኑን ከውጭ አስገብተን ይሄ መሶብ ነው፣ የእንጀራ ማስቀመጫ ነው። በጣም ያምራል። በጣም ትልቅ ነው። እንደገና ያው እንደምታየው ነው። ቀለል ያለ ነው። ከቦታ ቦታ ሲያንቀሳቅሱት፣ ድግስ ቢኖራቸው ባለ ሆቴሎች፣ ደግሞ እንጀራ ጋጋሪዎች እንጠቀምበት ቢሉ መጠቀም የሚያስችል መሶብ ነው። አይፈጥርም፣ እንጀራ አይፈጥርም። ምክንያቱም ቅዝቃዜ ስላለው የራሱ ላብ አይፈጥርም። ማቴሪያሉ ነው አልሙኒየም ነው አልሙኒየም ነው። የዚኛው ሰባት ሺህ ብር። የነሱን እንጀራ ይሄ መያዝ ይችላል ማለት ነው። አልሙኒየም ስለሆነ ለአንድ ዓመት ዋስትና አለው ይሄ። ነገር ግን የሚሰበር የሚበላሽ ኤሌክትሪክ ነገር ስለሌለ ለዚያውን ዋስትና ብትሰጪ ምንም የሚሆነው ነገር የለም። ሰው ግን ዋስትና ቢል ሊሰጠው ይችላል። በጣም ደስ ይላል። ይሄ ደግሞ ነና ምን ምን አገልግሎቶችን ይሰጣል? ይሄኛው የዳቦና የእንጀራ ነው። እንጀራ አዎ፣ እንጀራ ስትፈልጊ እንጀራ ትጠቀሚያለሽ። ዳቦ ስትፈልጊ ዳቦ ትጠቀሚያለሽ። የዳቦ ደግሞ እዚህ ጋር ዳቦ አለው። እዚህ ጋር እንጀራ አለው። እንጀራ በምትፈልጊበት ሰዓት እንጀራ ነው የምትጠቀሚው፣ ዳቦ በምትፈልጊበት ሰዓት ዳቦ። ምክንያቱም አንድ ላይ በምትለኩሽው ሰዓት አንደኛ የምትጠቀሚው ቆጣሪ አይችልም፣ ሁለተኛ እቃ ስለሚጎዳ ለየብቻ ነው የምትጠቀሚ ማለት ነው። ሁሌ ዳቦ አይጋገርም። ስለዚህ ዳቦ በምትፈልጊበት ሰዓት ዳቦ፣ እንጀራ በምትፈልጊበት ሰዓት እንጀራ። የመጣዳ ስፋት ነው ፓትራ አለው 6 ኪሎ 3 ኪሎ እና 2 ኪሎ ፓትራ አለው። ነገር ግን እስከ 7 ኪሎ ፓትራ ጨምረው መጠቀም ይችላሉ። 7 ኪሎ ፓትራ መያዝ ይችላል ማለት ነው። ስፋቱ ግን እዚህ ያለው ከ6 ኪሎ እስከ 2 ኪሎ እውነት ነው የዚህኛው ዴሊቨሪ ያው ቅድም ብዬሻለው የከስተምር ጥያቄ ነው እናስብበታለን ይህም የዳቦና የእንጀራ ነው እዚህ ጋ እንጀራ አለው እዚህ ጋ ዳቦ አለው ምክንያቱም አሁን ይሄኛው ቦታ ቢጠባቸው፣ ቦታ አይበቃንም፣ የምናስቀምጥበት ቦታ አይመቸንም ብለው የእኛን የዳቦና የእንጀራ መጠቀም የፈለጉ ከስተምሮቻችን ቦታቸውን ሴቭ ያደርግላቸዋል። ይሄም ልክ ይሄኛው አምስት ኪሎ ይዛል ሶስት ኪሎና ሁለት ኪሎ ፓትራ አለው። ይሄም ሶስት ፓትራ አለው። ስፋቷ ምን ያህል የምትባለው የእንጀራው ስፋት ሁሉም እስታንዳርድ ነው ሀምሳ ዘጠኝ አዎ ስፋት ግን ምንድነው ሞዴሉ ይሄኛው ከይሄኛው ትልቅ ስለሆነ ነው ምጣዱ ትልቅ የሚመስለው ሞዴሉ ይሄ ደግሞ ጠበብ ስለምን ለዛ ነው እንጂ የምጣዱ ስፋታ ታቲ ነው። ስፋታ ታቲ መቼ ነው የተጀመረው? ተለጣፊ ማምረት ማምረት የጀመረው ድሪም መቼ ነው? ተለጣፊ ምጣድ በድሪም ኢንጂነሪንግ ነው እየተፈበረከው ቢያንስ ኮንዴሚኒየም ሳይጀመር ማለት ነው። አዎ ኮንዴሚኒየም ቤት ሳይጀመር ለአፓርትመንት ቤቶችና ለጠባብ ቤቶች በሚል ነበር የተጀመረው። አሁን ደግሞ አብዛኛው ቤት ተጠቃሚ ኮንዴሚኒየም አፓርትመንት ስለሆነ ቤትም ጠባብ ሲሆን ቦታሽ ሴቭ እንዲያደርግልሽ ተለጣፊ ይመረጣል። ፕራይቬት ላሉ ለማይመቻቸው ሰዎች ምናምን በጣም ገላግሌ። አዎ ከቦታ ቦታ መንቀሳቀስ ይችላል። ማንኛውም ቤት መገጠም ይችላል። የአፈር ቤት ብን ገጥሞ ችግር አለው? የአፈር ቤት ላይ መግጠም ይችላሉ። ምክንያቱም ሞራል የሚባል እንጨት አለ። እሱን ግድግዳቸው ላይ ይመቱና በዛ መሰረት ገጥመው መጠቀም ይችላሉ። ይሄኛውም ስፋቱ 59 ነው። አክምባሉ ልክ እንደዚህ ያለው ሲጋግሩ እንደዚህ ከምናሉ ጋግረው ሲጨርሱ ያው እንደዚህ አንስተው እንደሚፈልጉት ማስቀመጥ ይችላሉ። እንድንከፈልጉ ምስጋዛሉ በኋላ መመለስ መመለስ ይችላሉ። አዎ፣ የሚሰራበት ማቴሪያል ራሱ በብዙ ነገር ማለት ነው ይለያል። የኛ አንደኛ ነገር ደብል ቦዲ ነው። ውስጥ ሙሉ ቦዲ አልሙኒየም ነው። ፋይበር አለው፣ ጋስትል አለው፣ ሙቀት ወደ ውጭ እንዳይወጣ ማለት ነው። ተሸካሚ ደግሞ የምንለው አለ። ይሄኛው ፍሬሙ ተሸካሚው ከአልሙኒየሙ በተጨማሪ ነው። ደብል ቦዲ ነው። አዎ፣ ደብል ቦዲ ነው። ፋይበሩ አለ አልሙኒየሙ አለ በተጨማሪ ይሄ የምታዩ ደግሞ ተሸካሚው የበለጠ እንዲቋቋም ያደርገዋል። አሁን ባልሙኒየም ቢሰራ ተለጣፊ ምጣድ ቤንዴ ማድረግና ሰው ላይ የመውደቅ ነገር ስላለ በእኛ ድርጅት ውስጥ አይሰራ። የብዙ ሰው ጥያቄ ባልሙኒየም ይላል። አልሙኒየም ግን የሚያመጣው አደጋ ከስተምሩ ላይ የከፋ ነገር ስለሆነ እንደዛ አይሰራም። በሪቤት ተመቶ ነው የሚሰራ። ያ ደግሞ ሪቤቱ በለቀቀና ሙቀት ወስዶ በወደቀ ሰዓት ከስተምሮቻችን እንዳይጎዱ የሚሰራበት ማቴሪያል አሁን እንደነገርኩሽ እነዚህ ናቸው ማለት ነው። እንደዚህ በጥንቃቄ በተሞላበት መንገድ ሰርታችሁ ከስተመር ሲገዛ ቤቱ ሲተክለው ራሳችሁ ነው የምትልኩለት? የሚገጥምለትን ሰው ነው ከስተመር ራሱ ነው ቤት የሚገጥም? ባለሙያ ከራሳችን ነው እቃውን ይዘው ይሄዳሉ። ከስተምሮቻችን ባለሙያ ደውሎላቸው ቤታቸው ድረስ ሄዶ ይገጥማል። መሰራት ይችላል። ለምሳሌ ቤታቸው በጣም ጠባብ ሆኖ ምጣዱን ተለጣፊውን መጠቀም ፈልገው ትልቁ አልሆንም ቢላቸው አነስተኛ ይሰራላቸዋል። የሁለቱም ግን ዋጋ አንድ አይነት ነው። በትዕዛዝ ይሰራላችሁ አነስተኛ ይሰራል። ለምሳሌ ሱቅ መተው ይሄኛው ፈለቀብኝ ካሉ ትንሹን ማሰራት ይቻላል ማለት ነው። ይቻላል በጣም ደስ ይላል። ይሄኛው ደግሞ ቦክስ ያለው ምጣድ ቅድም ካየሽ፣ ይሄኛው ቦክስ አለው። እዚህ ጋ ደግሞ የሊጥ ማውኪያ ማስቀመጫ አለው። እንደዚህ ልጣቸው ማስቀመጥ ይችላሉ። ማሰሻቸው ማስቀመጥ ይችላሉ። ማቴሪያሉ ይሄ አልሙኒየሙ እያንዳንዱ አሁን ያየሻቸው እንትኖች በተመሳሳይ ማቴሪያል ነው የሚሰራው። እውነት ነው። ማሽን ከውጭ ያስገብታል እንዳልኩሽ፣ መቋቋም እንዲችል ረጅም ጊዜ እንዲጠቀሙበት ያንን በማሰብ የሁሉም ምጣዶች እስካሁን ያየሻቸው በማሽን የሚሰሩ አልሙኒየሞች ናቸው። አልሙኒየሙ የማይዝግ የማይወይም ረጅም ጊዜ መጠቀም የሚችሉበት ማለት ነው። ያለችና አገልግሎት የምትሰጥና በጣም ደስ ትላለች። ዋጋዋ ስንት ነው? የዚህ አስራ ሦስት ሺህ ብቻ። አሁን ደግሞ እስኪ ወደ ዳቦ መጋገሪያዎቹ ይኸኛው የዳቦ ነው። አምስት ኪሎ ሦስት ኪሎ ሁለት ኪሎ ፓትራ አለው። ለዚህም የአንድ አመት ዋስትና አለው። የኛው ማሽን ከውጭ አስገብተን ፓትራዎቻቸውን በማሽን ነው የምንሰራው። የምታዩ ፓትራ ማለት ነው። አዎ፣ አልሙኒየሙን ከውጭ እናስገባለን። ማሽንም ከውጭ አስገብተን ልክ እንደ ውጭው ስታንዳርድ በማሽን ነው ሞልድ አርገን የምንሰራው። ይሄም ረጅም ጊዜ መቋቋም እንዲችል በሽቦ ቢያጥቡት አይዝግም፣ አይወየብም። ቢወድቅ ምንም የሚሆንባቸው ወይም የሚጨረማመትባቸው ነገር የለም። ለምን በማሽን ስለሚሰራ መቋቋም ይችላል ማለት ነው። ፓትራው በራሱ እንዲቋቋም ተደርጎ ነው የሚሰራው። እውነት ነው። የዚህኛው 13 ሺህ ብር ይሄኛውም አለ አ አሁን ለምሳሌ ቀደም ያልኩሽ ይሄም የዳቦ ነው። በፊት የሚሰራው ፓትራ ይሄ ነው እንዴ። መጀመሪያ ላይ በፊት አሁን የትም ገበያ ላይ ብትሄጂ የምታገኙ ፓትራ ይሄ ነው። እኛ ጋር ግን የሚሰራበት ፓትራው ይሄ ነው። አዎ ይሄኛ ወጥ ነው። አዎ ወጥ ነው። ማሽን ሞልድ አርጎ የሚሰራው ነው። የዚህኛው ዋጋ አንድ አይነት ነው። የሚወስደው ማቴሪያል በእጅ ቢሰራም ፓትራው የሚወስደው ኮስቱ ማቴሪያሉ እኩል ነው። ስለዚህ 13 ሺህ ብር ነው የዚህኛው። የዳቦ ምጣድ እጅና ማሽን ልዩነቱ ምንድን ነው? ማሽን ሲሆን ያንን ማቴሪያል ሞልድ አርጎ ነው የሚያወጣው። መቋቋም ወይም መሸከም በደንብ ይችላል ማለት ነው። ግማሽ ፓርቱን በእጅ ግማሽ ፓርቱን ደግሞ በማሽን ስሰሪው የመልቀቅ ወይም ደግሞ አጭር ጊዜ የመጠቀም ነገር ነው የሚኖረው ማለት ነው። ገባኝ። እሱኛው ለየት ይላል። ያ ወደ ላይ ነው የሚከፈተው። እንደዚህ እኛ የበለጠ ከሰምሮቻችን ወደዚህኛው ነው እንትን የምንላቸው ረጅም ጊዜ እንዲጠቀሙ በደንብ አገልግሎቱን አግኝተው የኳሊቲ ደረጃ ልዩነት የለውም። ዳቦ ሲጋግር ይሄ የሚጋግረው ያም ይጋግራል። አሪፍ ነው፣ ነገር ግን አልሙኒየም ነው። አልሙኒየም በባህሪ ሙቀት የመውሰድና የመተኛት ባህሪ አለው። ዳቦ ደግሞ ሲጋገር ንፍት አርጎ የመንካት ነገር ስለሚኖረው ይሄኛውን ምን ነግራቸው የተሻለ ይህን እንዲወስዱ ለስራ ሆነ 5 ኪሎ እና 3 ኪሎ 5 ኪሎ እና 3 ኪሎ ለእንጀራ ምጣዶችም ሆኑ የዳቦ ምጣዶቹ የኤሌክትሪክ ፍጆታቸው እንዴት ነው? ኤሌክትሪክ ቆጣቢ ነው የምንሰራው። አሁን አብዛኛው ሰው መስመር ከቆጣሪ ለምጣድ ብሎ ዘርግቶ ምናምን ነው የሚጠቀመው። ከኛ የሚገዟቸው ምጣዶች በስቶ በተዘረጋ መስመር ሁለት ነጥብ አምስት ከሆነ መጠቀም ይችላሉ። ያም ዋቱን መጥነን በማንኛውም ኤሌክትሪክ ዝርጋታ እንዲጠቀሙ። በማንኛውም ስልሽ ማከፋፈያ ላይ ወይም ደግሞ አንድ ነጥብ አምስት በሚባል ገመድ አይደለም፣ ሁለት ነጥብ አምስት ላይ መጠቀም ይችላሉ፣ ኤሌክትሪክ ቆጣቢ ስለሆነ። ስለዚህ ውጭ ወደ ውጭ ሀገር ሲሄዱም ችግር አይፈጥሩም ማለት ነው? ምንም ችግር የለውም፣ የውጭዎቹ ላይ የትኛውም ሀገር ላይ እንደፈለጉት እንደልባቸው መጠቀም ይችላሉ። በጣም ደስ ይላልሽ። ወደ ቀጣይ ዳቦ መጋገሪያዎቹ እንሂድ። የውጭዎቹ ናቸው ያሉት የዳቦ? በተጨማሪ ማለት ነው፣ ይቻላል። ይሄ የቱርክ ምርት ነው ራሳችንን የምናስመጣቸው የውጭ እቃ፣ ራሳችንን የምናመርተው የሀገር ውስጥ እቃ። ራሳችን እናመርታለን፣ የውጭ ደግሞ እናስመጣለን። ከገበያ ላይ ገዝተን አይደለም የምንሸጠው፣ ምክንያቱም ለምንሸጣቸው እቃዎች ዋስትና ሰጥተን ስለምንሸጥ ያ እቃ ዋስትና የምሸጭበት ራሴ ስታምኝበት ነው። ያላመንበትን ነገር አምተን ስለማንሸጥ ይሄ ራሳችንን የምናስመጣው የቱርክ ምርት ነው። ሶስት ፓትራ አለው አራት ኪሎ አራት ኪሎ ሁለት ኪሎ ፓትራ አለው ማለት ነው። ይሄ ከአራት ኪሎ አራት ካራት ኪሎ እስከ አንድ ኪሎ የዚህ ዋጋ እውነት ነው። ከለያየ ነው እሱን ሳይዛቸው አንድ አይነት ናቸው። እንግዲህ ተመልካቾቻችን በድሪምስ ኤሌክትሮኒክስ ተገኝተን ያስቀኙናቸው የገበያ ጥናት ፕሮግራማችን ይህን ይመስላል። ድሪምስ ኤሌክትሮኒክስን ማግኘት የምትፈልጉ፣ ከስር ባስቀመጥንላችሁ ስልክ እየደወላችሁ እነሱን ማግኘት ትችላላችሁ። የሚያማምሩ እቃዎችን መግዛትም ትችላላችሁ። ቀጣይ በሌላ የገበያ ጥናት ፕሮግራም እስከምንገናኝ ድረስ ሰላም ቆይ።